ሰላም ቤተሰብ፣ እንደ ቆያችሁ? እንግዲህ እንደምታዩት ያው እንግዲህ ቅጣቴንም ተቀጥቼ ይኸው፣ ጁሱ ገና አሁን ታዘዋል እየመጣ ነው። ቡናውን ይው ቡናና ጁሳን ነበር የቀጡኝ። ይኸው አንድ ቱቀች ዝናት አንድ ቱቀች ኧረ ይመጣል በቀ

ሁለት አልበላችሁም። ቅጣቷን ስለዚህ አንድ እጅ ብላ ሆና ማንጎ ጋብዛችኋለሁ ብላ ነበር። ቅጣቷን ያው በቶሎ አዎ አስረክባለች። እናመሰግናለን እጅግ አርገን እናመሰግናለን። ያው በህዝብ ፊት ስላቀረብናት ከምወረድ ብላ ነው እንጂ ልጅቷ አትቅደም ነበር። ያው በህዝብ ነገ ወተን ከምንገሸላ ልጣም አቅባ ያው ፈንዲሻው ፈንዲሻው

እ በላይ ከዚያን በላይ ምን ልታረጊኝ ነበር? እሱም አይቀር ነው። ምስል አሚን፣ አሚን፣ አሚን አሁን ቀጣዮቹ ቅንው

ስኳር አድርጊበትና ቅጂ ቅጣቴን። እየውዬ እንትን እያልኩ ነው እንደምታዩት።

እና አጠጭም እንደዚያ ከተፈኝ ቆረጠኝ። በቀጣይ እኔ አሁን አሁን ማለት ነው፣ ስለተናደርኩኝ በወደፊት የምቀጣቸውን ቅጣት ቅጣት ተቀጥቼ እኔ ደግሞ ስቀጠል የሚቀጥለው

ሰማኒያ ብር እኮ ብዙ ሁነን ነው። የዛን ቀን ሁለት እኮ ነው። አንዱ አርባ አምስት ብር ነው። ምግብ በጣም ነው የሚጥመው፣ ማርያምን። አዎ ቁጥር እኔ ቁጥር ይዝላችኋል። ምን ያለ ልዝጋው፣ ይሄንን

አሰር ደቂቃ ሆነ። እሱ በእሷ ቤት ይሆናላ የተበላበት ሰው ያሳያል ያንን ነው። ያኳንች እኮ ገና ማንጎ ስላለ ማንጎንም እኮ ቀርጫለሁ። እየጠጣችሁ ማለት ትጨምር